የዞኑ ትራንስፖርትና መንገድ ልማት መምሪያ ኃላፊ አቶ ዘመዴ አንዳርጌ መድረኩ በበጀት ዓመቱ 9 ወራት የተከናወኑ ተግባራትን መገምገምና ጉድለት ባለባቸውና ቀሪ ወራት እቅዶች ላይ አቅጣጫ የሚቀመጥበት ነው ብለዋል። ባለፉት ዘጠኝ ወራት በትራንስፖርት ዘርፍ የሚታዩ ተግዳሮቶችን ለመቅረፍ ደንቦችና መመሪያዎች ላይ ለአሽከርካሪዎች ስልጠና መስጠት፣ የህዝብ መናኸሪያዎችን ማስፋፋትና የአሽከርካሪ ተሽከርካሪ ፈቃድ አሰጣጥ ላይ የትምህርትና ስልጠና ስራዎች መሰራታቸውን አንስተዋል። ህብረተሰቡ የትራፊክ አደጋ እንዳያጋጥመው ራሱን ተከላክሎ እንዲንቀሳቀስ ለአሽከርካሪዎችም ለተጠቃሚው ህብረተሰብም ሰፊ የግንዛቤ ማስጨበጥ ስራዎችን ትኩረት ሰጥተን ሰርተናል። አንድ ነጥብ ሁለት ሚሊዮን የሚጠጋ ህዝብ የግንዛቤ ማስጨበጥ ስራ ተሰርቷል። የትራፊክ አደጋን ከመከላከል አኳያ ሊሰሩ የሚገቡ የእግረኞች ማቋረጫ ዘብራ ወደ ስልሳ አራት ሰርተናል። የተለያዩ 11 የትራፊክ ምልክቶችን ተከላካ 1117 የተማሪ ትራፊኮችን በማሰልጠን ለዋና ትራፊክ አጋዥ እንዲሆኑ የማድረግ ስራዎች ላይ ትኩረት ሰጥተን ሰርተናል። በዞኑ ውስጥ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት የሚሰሯቸው ሶስት መንገዶችና ሁለት ድልድዮች መኖራቸውን የገለጹት ኃላፊው በፌዴራል ደረጃም የድሪማሽ አስፋልት መንገድ መጀመሩን ተናግረዋል። በሕብረተሰብ ተሳትፎ የሚገነቡ መንገዶችን በተመለከተም ለአንድ ወረዳ አንድ መንገድ በሚል መሪ ቃል 136 ሚሊዮን ብር ለማሰባሰብ ታቅዶ 157 ሚሊዮን ብር መሰብሰብ መቻሉን ተናግረዋል። በተለይ በሕብረተሰብ ተሳትፎ ደረጃ በዞናችን በሰፊው በንቅናቄ አንድ ወረዳ አንድ መንገድ በሚል ኖቶ 136 ሚሊዮን ሀብት ለማሰባሰብ አቅደን ወደ 157 ሚሊዮን ከ100 ፐርሰንት በላይ ማሰባሰብ የቻልንበት በዚሁም 89 ኪሎ ሜትር መንገድ አዲስ የገነባንበት እንደዚሁም ወደ 7 ኪሎ ሜትር በላይ ጥገና፣ በአጠቃላይ ወደ 261 ኪሎ ሜትር መንገዶችን በዚህ 9 ወራት ውስጥ ያከናወንበት ሁኔታ ነው ያለው አቶ ዘመዴ። ያክሎም የመንገድ ግንባታ ጥያቄ እያቀረቡ በሚገኙ አካባቢዎች ላይ ደረጃ በደረጃ ምላሽ የሚሰጥ መሆኑንም ጠቁመዋል። በሌላ በኩል በትራንስፖርት ዘርፍ ከሚሰሉ ችግሮች ውስጥ አንዱ የትርፍና ታሪፍ ጉዳይ ሲሆን መምሪያው ክትትልና ቁጥጥር በማድረግ እርምጃ እየወሰደ ነው ብለዋል። ከ11 ሺህ በላይ ተሽከርካሪዎችን በ9 ወራት ውስጥ ቀጥተናል እርምጃ ወስደናል ከአስር ነጥብ ዘጠኝ ሚሊዮን ብር በላይ ሀብት የማስገባት በየመንገዱ ትርፍ የተከፈሉ ገንዘቦች ለተሳፋሪዎች እንዲመለሱ የማድረግ ስራ በስፋት ጀምረናል። በዞኑ ከሚገኙ ወረዳዎች መካከል ጊምቦ፣ ጨና፣ ጌሻ፣ ሳይለምና ቢጣ ወረዳዎች በመንገድ ግንባታ ፊት የወጡ መሆናቸውን የገለጹት ደግሞ የመምሪያው ምክትል ኃላፊና የመንገድ ዘርፍ ኃላፊ ኢንጂነር አለም ወልደ ገብርኤል ናቸው። በሌላ በኩል የመንገድ ተደራሽነት ውስንነት ባለባቸው አካባቢዎች ላይ ልዩ ክትትል እየተደረገ መሆኑን አንስተው በክልል ደረጃ የሚሰሩ መንገዶችን ከሚመለከታቸው አካላት ጋር ግንኙነት በመፍጠር የማስፈጸም ስራ እየተሰራ መሆኑንም ተናግረዋል። ኛ እኛ የምንከታተለውም እናሰራውም በቀበሌ ተደራሽ መንገድ ልማት ዘርፍ የሚሰሩ ስራዎችን ነው። ሆኖም ያው ትራንስፖርትና መንገድ ልማት መምሪያን እንደምንመራ ሁሉ ባገኘናቸው መድረኮችም ይሁን ሌላ ግንኙነት በምንፈጥርባቸው ሁኔታዎች ላይ በኢራም የሚሰሩ ስራዎችንም፣ በቦንጋ ዲስትሪክት የሚሰሩ ስራዎችን በጋራ ተናበን እንዴት መሄድ እንዳለባቸው፣ እንዴት መሰራት እንዳለባቸው ህዝቡ የሚጠይቁ ጥያቄዎች መፈታት እንዳለባቸው ለሚመለከተው አካል እያቀረብን እስካሁን ስናስፈታም ቆይተናል። ካነጋገርናቸው የመድረኩ ተሳታፊዎች መካከል አቶ አብታሙ ከበደ፣ አቶ ስዩም ሀይሌና አቶ ብራኑ መሻሞ እንደገለጹት መድረኩ ባለፉት ወራት የታዩ ክፍተቶችን በመለየት በቀጣይ የተሻለ ውጤት ለማስመዝገብ ያግዛል። በትራንስፖርት ዘርፍ በተለይ የትርፍና ታሪፍ እንዲሁም የትራፊክ አደጋ መከላከል ላይ የተለያዩ ስራዎች እየተሰሩ እንደሆነም ተሳታፊዎቹ ተናግረዋል። በሌላ በኩል በማህበረሰብ ተሳትፎ የሚገነቡ መንገዶች በጥሩ ደረጃ ላይ ይገኛሉ ሲሉም ተናግረዋል። ጦረች ዋንጃል የሚወስድ 128 ኪሎ ሜትር መንገድ አለን። ለዚህ መንገድ እንግዲህ ወደ 17 ሚሊዮን ብር የሚጠጋ ገንዘብ ነው የሚያስፈልገው። አሁን ያን ገንዘብ አንደኛ ከማህበረሰቡ ከዛች ከአንድ ቀበሌ ዋንጃል ከምትባል ቀበሌ ብቻ ከ11 ሚሊዮን ብር በላይ ተሰብስቧል። ክልል ደግፎናል። አሁን ዞን ይደግፈናል። ወረዳውም ደግፎ እስካሁን ወደ 14 ሚሊዮን የሚጠጋ ገንዘብ ከፍለናል። መንግስት በሚሰጠው ላይ በተጨማሪ ህብረተሰቡ ከራሱ ገንዘብ በማዋጣት የመንገድ ጥገናም ሆነ አዳዲስ የሚከፈቱት መንገዶች በተገቢው ተሰርቶ ለህብረተሰቡ አገልግሎት እንዲውል በማድረግ በኢኮኖሚም በማህበራዊና ና በፖለቲካዊ ዘርፎች ላይ የተዋጣና ህብረተሰብ ደግሞ በመንገድ ተጠቃሚነት ላይ ከፍተኛ እምነት እንዲያድር ከማድረግ አንጻር ከፍተኛ ሚና የተጫወተ መሆኑ ነው የሚያሳየው። በአጠቃላይ እንደ አዲው ጥሩ ፕሮጀክቶች ተጀምረዋሉ። ከተማ ውስጥ ለውስጥ ኮሪደር ስራ በአሪፍ ሁኔታ ተጀምረዋል። ሁሉም ነገር ጥሩ እየሄደ ነው። ግን ፍጥነት ጉድለት ስላለ በፍጥነት ወደ ስራ ገብተን የሚያግዘን አካልም ቢያግዝን